የሆነ ሰው ያለ ቦታው ያለ ደረጃው በሚቀመጥበት ቦታ ላይ ቅያማን እንጠብቃት። የቅያማ ምልክት ነው ይላሉ። ዛ ኡስኒደ ልአምሩ ኢላ ገይሪ አህሊሂ ፈንተዚር ሳዓ ይላሉ። ይሄ የቅያማ ምልክት ነው። ሀቂቃ ያለንበት ዘመን የቅያማ ምልክት እየሆነብን ያለው ሁሉን ነገር ልሁን ስንል የማልችለው ቦታ ላይ ብቅ ስንል እኔ እመራዋለው ይህንን ስል እኔ አስተምረዋለው ይህንን ስል እኔ ያቀራለው ይህንን ስል እኔ ነግዳለው ይህን ስል በማልገባበት ነገር ሁሉ ስገባና ነገሮችን ሳበለሻሽ የቅያማ ምልክት መሆኑንም መርሳት የለብኝም። ስለዚህ ራሴ ማዳመጥ ለራሴም ይጠቅመኛል፣ ለሀገርም ይጠቅመኛል። ይሄ ትልቅ ስኬትም ይሆናል ለምንሰራበት ጉዳይና ራሳችንም ቆም ብለን እንመልከት ወንድሞች።